ከ20ሺ በላይ ነጋዴዎች ላይ መንግሥት እርምጃ ስለ መውሰዱ ሰምተናል። የእርምጃው ምክንያት ምንድነው? ሙሉ ዝርዝሩን ይዘንላችኋል። በሌላ በኩል በሪል ስቴት አልሚዎችና ገዢዎች መካከል እየተፈጠረ ባለው የመተማመን ስሜት ማጣትን አስቀርቶ ወደ ተሻለ መንገድ የሚወስድ አሰራር ስለ መዘርጋቱም አውቀናል። ሙሉ ዝርዝሩን ወደ እናንተ እናደርሳለን። ሌላውና እጅግ በጣም ወሳኙ የቤት ሠራተኞችን መሠረታዊ መብት የሚያስጠብቅ ከአሰሪዎቻቸው ጋር የሚኖራቸውን ግንኙነት የሚያስተካክልና የሥራ ከባቢያቸውን ምቹ እንዲሆን የሚያደርግ አስደሳች የሆነ ረቂቅ ደንብ ስለ መውጣቱ ሰምተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬ ሰኔ 2 2017፣ እጅግ ወሳኝ ወሳኝ የሆኑ መረጃዎችን በተከታታይ ወደ እናንተ የምናደርስ ነው የሚሆነው። በተለይ የመንግሥት የቁጥጥር መረብ በስፋት ወደ ዘረጋበት የንግዱ ዘርፍ እንግባ። የአዲስ አበባ ከተማ አስተዳደር ሕገ ወጥነትን ለመዋጋት የተቀናጀ ዘመቻ መጀመሩን በተግባርም አሳይቷል። የከተማው የንግድ ቢሮ ባደረገው ድንገተኛና የቤት ለቤት ክትትል አስገራሚ ውጤቶችን አግኝቷል። አስቡት ባለፉት አስር ወራት ብቻ ከአራት መቶ ሺህ በላይ ነጋዴዎች ላይ ቁጥጥር መደረጉ ነው የተገለጸው። ከነዚህ መካከል ከ20 ሺህ በላይ የሚሆኑት ላይ እርምጃ ሲወስድ ከ550 በላይ የሚሆኑት ደግሞ ከተሰጣቸው የንግድ ዘርፍ ውጭ ሲሰሩ በመገኘታቸው ከንግድ ሥራ ሙሉ ለሙሉ እንዲታገዱና ለሕግ እንዲቀርቡም ተደርጓል። ይህ ማለት ምን ማለት ነው? ለምሳሌ አንድ ሰው ለካፌ ሥራ ፍቃድ አውጥቶ ነገር ግን ከጀርባ ሚኒ ሱፐርማርኬት ወይንም የኮንስትራክሽን ዕቃ ሽያጭ ሲያካሄድ ሲገኝ ማለት ነው። ይህ ለምን ችግር ሆነ? አንደኛ መንግስት የሚገባውን ግብር ያጣል። ሁለተኛ ደግሞ ሸማቹ ለዚያ ዘርፍ በሚያደርገው የጥራት ቁጥጥር ስር ያልሆነ አገልግሎት እንዲያገኝ ይገደዳል ማለት ነው። ይህ በእንዲህ እንዳለ ከንግድ ቢሮ እርምጃ በበለጠ ሕይወታችንን በቀጥታ የሚነካውና እጅግ አሳሳቢ እርምጃ የተወሰደው በአዲስ አበባ ምግብና መድኃኒት ባለሥልጣን ነው። ይህ ባለሥልጣን የወሰደው እርምጃ የችግሩን ስፋት ቁልጭ አድርጎ ያሳያል። ባለፉት 10 ወራት ብቻ 1143 ተቋማት ላይ እርምጃ ተወስዷል። በዚህም 940 የሚሆኑት የምግብና ጤና ነክ ተቋማት ናቸው። እነዚህ ማለት በየቀኑ የምንመገባቸው ሬስቶራንቶች፣ ካፌዎች፣ ሆቴሎችና ዳቦ ቤቶች ማለት ነው። 105ቱ ደግሞ የመድኃኒት ችርቻሮ ተቋማት ሲሆኑ 98ቱ ደግሞ ሌሎች የጤና ተቋማቶች ናቸው። ከሁሉም በላይ ልብ የሚሰብረውና የሚያስደነግጠው ደግሞ የተገኙት ግኝቶች ናቸው። ጊዜያቸው ያለፈባቸው መድኃኒቶችና ምግቦች ለሽያጭ ሲቀርቡም ተገይተዋል። ሕገወጥ እርድ ማለት በጤና ባለሙያ ያልተረጋገጠ ሥጋ ለገበያ ሲቀርብም ተይዟል። ከሁሉ የከፋው ደግሞ የምግብ ክለሳ ወይንም መቀላቀል ነው። ይህ ማለት ለምሳሌ ንጹሕ ዘይት ውስጥ ያገለገለ ዘይት በመቀላቀል ወይንም በርበሬ ላይ ቀይ አፈር በመጨመር ሕዝቡን መሸወድ ማለት ነው። በዚህም የተነሳ ከ142 ሚሊዮን ብር በላይ ግምት ያላቸውና ለጤናችን መርዝ ሊሆኑ የሚችሉ ምርቶች እንዲወገዱ ተደርጓል። እስኪ ለአንድ ጊዜ አሰብ አድርጉት። ይህ ቁጥጥር ባይኖር ኖሮ ይህ ሁሉ መርዝ የት ይደርስ ነበር? ስንቶቻችን ነበር ለህመም የሚዳርገን? ይህ እርምጃ በርግጥም ሊያስመዘግን የሚገባ እርምጃ ነው። እንግዲህ መንግሥት በሕግ ማዕቀፍ ውስጥ ያሉትን ተቋማት በዚህ መልኩ ሲቆጣጠር አንድ ትልቅ ጥያቄ ያነሳል ከህግ ማዕቀፍ ውጭ ስለሆኑት በሚሊዮኖች የሚቆጠሩ ዜጎችስ? አሁን የምንነጋገርበት ጉዳይ በየቤታችን ውስጥ የሚከናወን ነገር ግን በሕግ መዝገብ ላይ የማይታይ ታሪክ ነው። ስለ 5.6 ሚሊዮን የቤት ሠራተኞች ነው። ይህ ቁጥር ከብዙ የዓለም ሀገራት ሕዝብ ብዛት ይበልጣል። እነዚህ ዜጎች የብዙዎቻችን ቤት መሠረት ሆነው የሚደግፉ ፣ ልጆቻችንን የሚያሳድጉ ቤታችንን የሚያጸዱ ናቸው። ነገር ግን የሀገራችን አሰሪና ሠራተኛ አዋጅ ቁጥር 1156 ይህ አዋጅ የቤት ሠራተኞችን አይመለከትም በማለት ክልከላውን ነፍጓቸዋል። ይህ ምን ማለት እንደሆነ ግልጽ ነው። ምንም አይነት ሕጋዊ የሥራ ውል የለም። የተወሰነ ሥርዓት የለም። በቀን 16 ሰዓትም ሊሠሩ ይችላሉ። ሳምንታዊ የእረፍት ቀን በሕግ የተረጋገጠ አይደለም። ከሁሉም በላይ ደግሞ ሕይወታችንን ሙሉ ሲያደርግ ኖሮ ጉልበታቸው ሲደክም፣ ምንም ዐይነት የጡረታ ዋስትና የላቸውም። ይህንን ኢፍትሐዊነት ለመቀየር ነው አንድነት የኢትዮጵያ የቤት ሠራተኛ ማኅበር የሚታገለው። የማኅበሩ ፕሬዚዳንት ወይዘሮ ሂሩት አበራ እንደሚሉት ዓለም አቀፍ የሠራተኞች ድርጅት ያጸደቀበትን ኮንቬንሽን 189 ኢትዮጵያ እንዳጸደቀችው እየታገሉ ነው። ይህ ኮንቬንሽን የቤት ሠራተኞችን እንደ ማንኛውም ሠራተኛ እኩል መብት እንዲኖራቸው የሚያደርግ ነው። ታዲያ ለምን አልጸደቀም? ኢትዮጵያ ስምምነቱን ከዓመታት በፊት ፈርማለች። ነገር ግን በሕግ አውጪው በኩል ሲጠየቅ የሚሰማው መልስ ከአገሪቱ ነባራዊ ሁኔታ ጋር አይጣጣምም የሚል ነው። እዚህ ላይ ነው ጥያቄ የሚያነሳው? የትኛው ነባራዊ ሁኔታ ነው ፍትሐዊ የሚፈቅደው? የትኛውስ የሀገር ባህል ነው ሠራተኛን መበዝበዝን የሚደግፈው? የትኛው ነባራዊ ሁኔታ ነው ለዜጎች እረፍትን ጥሮታ መስጠትን የሚቃወመው? ወይዘሮ ሂሩት እንደሚሉት በአሁኑ ሰዓት በኤጀንሲዎች በኩል የሚዋዋሉት ውል ህጋዊ መሰረት የሌለውና ሰራተኛውን ለከፋ በዝበዛ የሚያጋለጥ ነው። ይህንን ችግር ለመፍታት ከሚመለከታቸው አካላት ጋር እየሠሩ መሆናቸውንም ገልጸዋል። እንግዲህ ተመልካቾቻችን ዛሬ ያየነው የአንድ ከተማን ሁለት ገጽታ ነው። በአደባባይ ህግን ለማክበር የሚደረግ ጠንካራ ጥረትና በዝግ በሮች ውስጥ ፍትህን ለማግኘት የሚደረግ ልብ የሚሰብር ትግል መንግስት የዜጎችን ጤና ለመጠበቅ የወሰደው እርምጃ ወሳኝና ሊበረታታ የሚገባው ጉዳይ ነው። ሕገ ወጦች ለሕግ መርቀባቸው የሕግ የበላይነትን ያረጋግጣል። ነገር ግን የሕግ የበላይነት ሙሉ የሚሆነው ሁሉም ዜጋ በኩል የሕግ ጥላ ሥር ሲሆን ብቻ ነው። የዛሬው ትልቁ ጥያቄያችን ይህ ነው። ሕግን በማስከበርና ሕግን በመፍጠር መካከል ያለው ሚዛን እንዴት ሊጠበቅ ይችላል? የንግድ ተቋማትን እንደምንቆጣጠረው ሁሉ የቤት ሠራተኛን መብት የሚያስከብር ሕግስ መቼ ነው የምናየው? በነዚህ ጉዳዮች ላይ ያላችሁን ሐሳብና አስተያየት ኮመንት ስር መስጫው ላይ አስቀምጡልን። በተለይ ስለ ቤት ሰራተኛ ጉዳይ ምን ይሰማችኋል? መፍትሄውስ ምንድን ነው? ይህንን ቪዲዮ እጅግ በጣም ለብዙ ኢትዮጵያኖች እንዲደርስ ላይክ ማድረጋችሁን አትርሱ እያልኩኝ፣ በሌላው መረጃችን ደግሞ በሪል ስቴት አልሚዎችና ገዢዎች መካከል መተማመን እንዲኖር እየሰራሁ ነው ሲል የኢትዮጵያ ሪልስቴት አልሚ ማህበሮች ገለጹ። የኢትዮጵያ ሪልስቴት አልሚ ማህበር በሪልስቴት አልሚዎችና ገዢዎች መካከል መተማመን እንዲኖርና በዘርፉ ላሉ ችግሮች እንዲፈቱ እየሠራሁ ነው ሲል በዛሬው ዕለት በሰጠው መግለጫ ለማወቅ ችለናል። በሪልስቴቱ ዘርፍ ላይ የወጣው አዋጅ የሪልስቴቱን ዘርፍ የሚደግፍና የሚያበረታታ ነው ሲል ማኅበሩ አስታውቋል። በመግለጫው የተነሳው ማኅበሩ ከተቋቋመበት ዓላማ ውስጥ በዘርፉ ላይ ባሉ ችግሮች ማለትም የሪል ስቴት ግንባታ መሳሪያዎች መወደዳቸውን ለዘርፉ ማነቆ በመሆኑ ማኅበሩ ይህንን ችግር እንዲፈታ በገዥና ሻጭ መካከል የሚፈጠሩ የህግ ጉዳዮች ላይ እንዲሰራ፣ በህዝቡና በሪል ስቴት አልሚዎች መካከል መተማመን እንዲኖር የሚያደርግ ስራ ለመስራት እንደሆነ ነው በዛሬ ዕለት የተገለጸው። ቪዲዮን ላይክ ላይክ ሸርሽር አድርጉት፣ እያልኩ እስከ ፍጻሜው ድረስ አብራችሁን ስለ ቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኙ አሰላሙ አሌይኩም ወረህመቱላህ።